አስቸኳይ የምነግርህ ነገር ነበረኝ ስለ ኢፍራታ ነው ከቻልክ ላገኝ ይችላሉ እባክህን ስለ ኢፍራታ ስለ እሷ ምንድን ነው የምትነግር ያ ፊትዬ ይቅርታ አድርግልኝ እና ይሄ ነገር በስልክ የሚወራ ነገር አይደለም እና ከቻልክ ሻይ ቡና እያልን ብናወራ ደስ ይለኛል አንድ አስቸኳይ መጨረስ ያለን ኤፉዬ የምትሰራቸው ስራዎችን በሙሉ የፊትን በጎን የነቃባት ይመስለናል። ሁላችንም እንዳየነው ማለት ነው። ውድና የተከበራችሁ ነው ቻናል የቤተሰቦች እንኳን ደህና መጣችሁ፣ አዲስ ለመጣችሁ እንኳን ደህና መጣችሁ። ነባሮችም በላይክ በኮሜንት እንዲሁም በሰብስክራይብ ስለምታበረታቱኝ ከልባ አመሰግናለሁ። ኤፉ የምታደርጋቸው ቶች ምንድን ነው የፊት ማለት ነው ኤፌ ነፍሰ ጡር ናት። የእኔ ንግስት አትሳገጊ፣ ምንም ብታደይኩ ያምሻ ቤተሰቦች ውድና የተከበራችሁ የቻናሊ ፋሚሊ እንኳን ደህና መጣችሁ። ደህና ናችሁ ወይ? እኔ ጋ ሁሉ ሰላም፣ እግዚአብሔር ይመስገን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። መላኩ ቅዱስ ሚካኤል በረከቱ ረዳት ደርብን። ውድ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? የአፌት ኤፎ በምታደርጋቸው አንድ ለአንድ እርምጃ ክትትል እያደረገ ነው ማለት ነው። እንደምታውቁት እንግዲህ የአፌት በያፌት ስራ ጋር የገባውን ማን እንደሆነ ታውቃላችሁ። ናቱ ገብቶባችኋል ማለት ነው። ናቱ ምን እየሰራ ነው የሚለውን ደግሞ አብረን እናያለን ማለት ነው። ናቱ ካሰሪው ልጅ ጋር ፍቅር ሳይሆን የያዘው በልጇ እንደማትደራደር በእሷ ለማዛዝ ይሞክራል ማለት ነው። እንግዲህ ከሴቶቹ ውስጥ ደግሞ አንድ አለች። እሷ ሂዋን እዛ ውስጥ አለች ማለት ነው። አንድ ሰራተኛ እንደውም የአፌት ሰራተኛ እንደሆነ አላወቀችም ማለት ነው። ባክህን ታግተን ነው እዚህ ውስጥ ያለ ነው እና ባክህን አስወጣና ተባበረኝ ስትለው እሺ ነው ያላት። ምክንያቱም ሌሎችን ለሌሎችም እንዳትናገር እሺ ብሎኛል ብላ ሀሳቧን እንድጠቀለል ማለት ነው። ያፌት ግን አስወግዷት ብሏል ማለት ነው። ምናልባት በተወደደ ሴት አጥሮናል እና አሁን ላይ ከየትም አናመጣም። ስለዚህ የማይረሳ ትምህርት ስጧት ማስጠንቀቂያ በማለት ማስጠንቀቂያ እንድትሰጥ ታደርጋለች ማለት ነው። ሆኖም ግን አሁን ላይ እውነት ለመናገር ያፉ እና ናቶ ወንድማማችነታቸውን ኤፉ በዲኤንኤ እያስመረመረች ነው ያለው። እንዳያችሁስ ደግሞ ሽንት ቤት ውስጥም ካሜራ ነበረ ማለት ነው። ቢኒስ ምን ሆነ? የሚለውን ደግሞ ስናይ ቢኒ እንግዲህ የክስ ወረቀቶችን ፋይሎችን፣ የተዘጉ ፋይሎችን እየከፈተ ያፌትን ለማሳሰር የማያደርገው ጥረት የለም። ነገር ግን በፍጹም ሊመጣለት አልቻለም እንደምታውቁት ማለት ነው። ማለትም ያፌት በሁሉም ቦታ ላይ በእስር ቤትም፣ በሐኪም ቤትም እንዲሁም በፖሊስ ጣቢያም ያሉት የእሱ ሰራተኞች ናቸው ማለት ነው እና ቢታሰር አንድ ቀን ከዛ በላይ እንደማይታሰር እሱም ራሱ ያፌት ተናግሯል ማለት ነው። ቢንያምም የማይሰበስበው የማይፈነቅለው ድንጋይ የለም እሱን ለማሳሰር ማለት ነው። እንግዲህ በያፌት መካከል ደግሞ የአፌት ያክስቱ ልጅ ገብቷል ማለት ነው። እንግዲህ ኤፌን እና ፂን በናቲ ቪዲዮ ነው ማለት ነው እየተገደዱ ያሉት። ያፌትን ጠይቀዋለች አቤል እኛ ጋር ይኖር እንደ ታዛዥ የምናምነው ሰው ስለሌለ እሱ የአክስቴ ልጅ ስለሆነ ከእኛ ጋር ይኖር በማለት አቤል እንዲገባ ማለት ነው ጠይቃለች። ነገር ግን እንዲሳካላት አልቻለም። ያፌት አልፈቀደም ማለት ነው። የኔ ንግስት፣ ሁሉንም ነገር ያልሽኝን ሁሉ እሰራልሻለሁ፣ አደርግልሻለሁ ነገር ግን አቤልን እዚህ ቤት አላስገባም በማለት ተናግሯል። ማለት ነው። ውድ ቻናሌ ቤተሰቦች ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ። እህትና ማለት ነው የኤፌ ቀኝ እጅ ደግሞ ፂ እህትህ ከሆነች አቤልም ቢኒያም እኮ ሶሪ፣ ናቲም እኮ ወንድምህ ነው ቢኒ። እውነት ለመናገር በቀሉን በጣም ቀስቅሶታል። ያፌት ፂን ማንም ሰው እንዳይነካበት በጣም ይፈራል ማለት ነው። ሆኖም ግን ናቲም እኮ ወንድምህ ነው፣ ለምን የሚጸጽትህን ነገር አታድርግ በማለት የአፌት ቀኝ እጅ ተናግሯል ማለት ነው። አንተ ደግሞ በማያገባ ውስጥ አትግባ በማለት ሀሳቡን ተመልሶለታል ማለት ነው። ቅርታ ለምን አንድ አለችኝ የምላት እህቴ ፂ ብቻ ናት። በፂ የመጣብኝ ብሎ በፂ አይደራደርም ማለት ነው። ፂን እንዳትነኳት ብሏል። እንደውም የናቲን እህት አግተን ከሴቶች ጋር እንደባልቃቸው ወይ ሲል አናትህን ነው በትኝ የምጥለው በማለት ሰራተኛውን አስፈራርቶታል ማለት ነው። በፍጹም በሷ ላይ ምንም ነገር እንዲፈጠር አይፈልግም። ስለዚህ ሁላችንም እንደምናውቀው ወንድሞ የናታን ነው እህቱ ደግሞ ፂ ናት ማለት ነው። ነገር ግን በፂ ቂም አላዘም። አንድና እንድ የያዘው በናቱ ነው ማለት ነው። ናቱን ምንም አያውቅም እና ይቅርታውን ተቀበለው የሚጸጽትህን ነገር አታደርግ በማለት ሀሳቡን ነግሮታል። ነገር ግን ሊሰማው አልቻለም። ፂስ ምን ላይ ናት የሚለውን ስናይ ፂ በሁለት ምክንያት ተጥላለች። አንድ ከፍቅረኛዋ፣ አንድ ከወንድሟ ማለት ነው። ናቲ ያችኛዋን ያፈቀረ የመሰለው ውሸት ነው። አያፈቅራትም ማለት ነው። ለበቀል ነው ማለት ነው የተጠጋት። ለዛ ነው ዲያናን ማለት ነው። ሆኖም ግን ግን ኤፉ ምን ትሆናለች? ነፍሰ ጥሩ እኮ ናት። ኤፉም ነፍሰ ጡርናት ደስ ያላት ደግሞ ከናታን ስላረገዘች ማለት ነው ከናታን ነፍሰ ጡርናት ማለት ነው። ለዛን በጣም ደስተኛ ሆና ስትጨፍር የነበረው ምን ያክል ደስተኛ እንደሆነች በእርግዝና ሁላችን የምናያለን። ቆማ ማለት ነው ቤተሰቦች ሰላም